የተወደዳችሁ ተከታታዮቻችን እንደምን አላችሁ? እንደምን ሰነበታችሁ? አረ እንደምን ቆያችሁ? ዛሬ እስኪ አንድ የወንዝ ዳር ልማት አሳያችኋለሁ። አዲስ አበባ ውስጥ እንግዲህ የወንዝ ዳር ልማት ፕሮጀክቱ በ2011 በይፋ መጀመሩ ይታወሳል። ወደ 29 ቢሊዮን ብር ወጪ እንደሚጠይቅ የተነገረለት ፕሮጀክት በወንዝ ዳርቻዎች ላይ ስር የሰደደ ችግር ለሚታይባቸው አካባቢዎች በተለይ አዲስ አበባ ለውጥ እንደሚያመጣ ታምኖበት ነው ወደ ስራ የተገባው። መረጃዎች እንደሚጠቁሙት ከሆነ ደግሞ ፕሮጀክቱ ሁለት ታላላቅ ወንዞችን ተከትሎ የሚተገበር ነው። በእነዚህ ውስጥም ከእንጦጦ በመነሳት አፍንጮ በር በሊዮን በ በኩል እስከ አቃቂ ወንዝ ድረስ የሚዘርቀው አንደኛው ይገኝበታል። አጠቃላይ ፕሮጀክቱ ግን 50 ስኩዌር ኪሎ ሜትር ስፋትና 56 ኪሎ ሜትር ዝመት የሚሸፍን ሲሆን የአረንጓዴ ተፋሰስ ገጸ በረከት ነው ተብሏል። እንግዲህ ሲጠናቀቅ ግንባታው ሲጠናቀቅ የከተማዋን አረንጓዴ ሽፋን ፕሮጀክቱ ሲጀምር ከነበረበት 0.3 ስኩዌር ወደ 7 ሜትር ስኩዌር ያሳድጋል ተብሎም ይጠበቃል። ፕሮጀክቱ ከመጀመሩ ቀደም ብሎም ለጎርፍ ተጋላጭ የሆኑ በወንዝ ዳር የሰፈሩ ሰዎችና አካባቢው የሚነሱ ማህበረሰቦች ፍላጎት ላይ በአዲስ አበባ ዩኒቨርሲቲ ጥናት መጠናቱን ተጠቁሟል። ይህ የዓለም አቀፍ ሕጎች የሚያመለክቱት ከሆነ አንድ ነዋሪ ከወንዞች በትንሹ ቢያንስ 25 ሜትር ርቆ ነው መኖር ያለበት የሚላል። አዲስ አበባ ከተማ ፕላንም በዚህ መቃኘት ሲገባው ከዚህ በተቃራኒው ሊባል በሚችል መልኩ በወንዝ ዳር ላይ በርካታ ሰዎች ሰፍረው ሲኖሩ ነበረ። አሁንም አሳያቸዋል። ወደፊት ስንሄድ የከተማ ነዋሪዎች የተለያዩ ተርፈ ምርቶችን፣ ኢንዱስትሪ ፍሳሾች ወደ ወንዝ የሚለቁ በመሆኑ ቀደም ሲል ንጽህናና ለመዝናኛ ያገለግሉ የነበሩ የከተማ ወንዞች የጤና ጠንቅ ለመሆን ተዳርገዋል። በከተማው ተጨማሪም አቅራቢያ የሚገኙ አርሶ አደሮች እርሻ እንዲሁም የከተማ ግብርና ለማካሄድ የሚያስችለው ወንዝ ውሃ እየተበከለ መሆኑ ተጨማሪ ተግዳሮት መሆኑ እንግዲህ ተነግሯል። የወንዝ ዳር መሰረተ ልማት ስራዊ የከተማን ወንዞች ወደ ቀድሞ ተፈጥሯዊ ማነታቸው ለመመለስና የመዝናኛና የቱሪዝም ማዕከል ለማድረግ ታስቦ የተጀመረ ነው። ይሄ ምንም ጥርጥር የለውም። አዲስ አበባ እስከ 600 ኪሎ ሜትር በላይ የሚደርሱ በርካታ ዋና ዋና ገባር ወንዞች ያሏት እንደሆነ ነው የሚነገረው። እንግዲህ ይሄ ግ ቀላል የሚባል አይደለም፣ በጣም በርካታ ነው። ከመጀመሪያው ጽዱ በነበሩት ወንዞችና ዳርቻዎች ላይ ማህበረሰቡ በስፋት ተጠግቶ በመኖሩ የተነሳ ደረቅና ፈሳሽ ቆሻሻዎች ወደ ወንዞች ይለቃሉ። ይሄ ደግሞ እርግጥ ነው እዚሁ በአቅራቢያችን የምናየው ነው። እንግዲህ እናኝ ወንዞች ዳርቻዎች ላይ የሚካሄዱ ልማቶች በመሰረታዊነት የብዙ ሰዎች ሕይወትን እንዲሁም የከተማዋን ነዋሪ ሁኔታ ሊቀይሩ የሚችሉ መሆናቸው ይገመታል። ከንጦጦ ወዳጅነት አደባባይ ድረስ አለ መነሻውን ከንጦጦ የሚያደርገው ግንባታው እስከ ወዳጅነት

ቅርብ እስከሆነው መንገድ ድረስ የሚካለል ነው። በአጠቃላይ 55 ኪሎ ሜትር ስፋት የሚሸፍን ነው። ካፍንጮ በር መስጊድ አካባቢ በራስ መኮንን ድልድይ አድርጎ ደግሞ በአራዳ ክፍለ ከተማ ጀርባ ባለፈው ቪዲዮ ያሳይቻቸዋለሁ የሚያልፈው ይህ የወንዝዳር ልማት የዲዛይን ግንባታ የማማከር ስራው በቻይና መንግስት ድጋፍ የሚከናወን እንደሆነ ነው የሚታወቀው። ፕሮጀክቱ የከተማን ውብና አረንጓዴ ልማትና የጠቅላይ ሚኒስትር ጽህፈት ቤት ባለቤትነት በጋራ እንደሚመሩትም ይታወቃል። ሌላው የወንዝዳር አሁን ማሳያችሁ ገባር ነው የቀበና ወንዝዳርቻ ይህ ፕሮጀክት በጣሊያን መንግስት ድጋፍ የሚሰራ ሲሆን የከተማ አስተዳደሩ ጭምር ይሳተፍበታል። በቀበና ወንዝ ላይ እንግዲህ የሚተገብረው ፕሮጀክት 2.5 ኪሎ ሜትር ይሸፍናል ተብሎ ነው የሚጠበቀው። ከጣሊያን ኤምባሲ ተነስቶ ጀርመን ኤምባሲ ይዘልቃል። የወንዝ ዳርቻን የማስዋቡ ፕሮጀክት ተጀምሮ በግንባታ ላይ እንግዲህ እንደሆነ ምክትል ሌላው ከንጦጦ ፈረንሳይ ኤምባሲ፣ ጀርመን ኤምባሲ። ይህ ፕሮጀክት በኮሪያ መንግስት ድጋፍ በኮሪያ ልማትና ትብብር ኮይካ የሚሰራ መሆኑ ይታወቃል። ከንጦጦ ፈረንሳይ ኤምባሲ በጀርመን ኤምባሲ አድርጎ 11.4 ኪሎ ሜትር የማስተር ፕላን ጥናት ይሰራል። የዚህ ፕሮጀክት ሙከራም ፓይለት 18 ኪሎ ሜትር ማስተር ፕላን ተጠናቆ ተግባራዊ የሚደረግበት ምዕራፍ መድረሱን ነው እንግዲህ የተነገረው እያየ ነው እንሄዳለን እስኪ። የሙከራ ፕሮጀክቱ በከተማ በአቢይ ኮሚቴ እንደሚመራ ተጠቅሷል። በውበትና አረንጓዴ ልማት ቢሮም እንደዚሁ፣ በወረዳ ባለድርሻዎችም አሉ። ብዙ አካባቢ ቀደም ሲል በጣም የቆሸሸ ሰዎች የሚጠየፉ ቦታው ማለፍ የሚከብድ እንደነበረ ዛሬ ግን ለመዝናኛነት አልፎ አንዳንዱ ቦታዎች ዓለም አቀፍ ሁኔታዎች የሚስተናገዱበት ይሆናል ተብሎ የሚጠበቃል። አንዳንዶቹ እየሆን ነው። እንዲህ አይነት ቦታዎችን መፍጠር በመቻሉ ቀጣይነት እንዲኖረው በማሰብ እንግዲህ ምዕራፍ አንድ የሚባለው ከዚህ ቀደም የወዳጅነት አደባባይ ሳይንስ ሙዚየምና ልጆች መጫወቻ ጨምሮ የተለያዩ ሁነቶች የሚከናወኑበት እንደሆነ እናውቃለን። በኮሪደር ልማቱም እንደዚሁ ተሳስሮ ቀደም ሲል ካዛንቺስ አካባቢ መመረቁን አሳይቻቸዋለሁ። አሁን በቀጣይ ቪዲዮም እንግዲህ ማሳያችሁ ይኖራሉ። እንግዲህ ዛሬ እስኪ ዜሮ አምስት የሚባለው ሰፈር አካባቢ እንገኛለን። ይሄ በግራ በኩል የምታዩት የፈረንሳይ ድልድዩ አዲስ የተሰራው ፈረንሳይ ድልድዩ ከፍ ተደርጎ ተሰርቷል። በእሱ ስር ያሉት ናቸው። በተለምዶ ዜሮ አምስት ኦ ፋይቭ ይሏቸዋል። በሱ ስር ያሉ ቤቶች አሉ። በዛኛው በኩል አስፓልት አለ። ውስጥ ለውስጥ እየሄድን ነው። እስኪ ዜሮ አምስት የወንዝ ዳር ልማቱ ምን ይመስላል የሚለውን ነው ዛሬ የማሳያችሁ። ቅድም ከጠቀስኩላችሁ የሚቀጥል ነው። እንግዲህ ይሄ ከላይ መኪና ድንገት ቢዘል ብላችሁ ስታስቡት ያስፈራል። እንቅልፍ ወስዷቸው ማደሩ ይገርማል። ግን ልምድ ነው ስትለምዱት። ዜሮ አምስት እንግዲህ በአብዛኛው ሰፈሮቹ ተጠጋግተው የተሰሩ ሰፈሮች ናቸው። እስኪ እንሄዳለን። ቤላ በማዶ እያየን በወዲህ ዜሮ አምስትን በሸክላ ሜዳ የሚሄደው ወንዝ ልማቱ ምን ይመስላል የሚለውን ለማሳየት ነው ዛሬ። እንግዲህ ቅድም እንደጠቀስኩላችሁ የአንዱ ወገን ፕሮጀክቱን ምን ይመስላል የሚለውን እናያለን። ወደፊት እንቀጥላለን። እስኪ ይሄ እንደምታዩት በግራ በኩል ፈረንሳይ ድልድዩ በጣም ትልቅ ነው። ከፍ ብሎ የተሰራ ነው። ቀደም ሲል እንግዲህ አደጋ የሚበዛበት ነበረ፣ ወረታች ተንደርድሮ መኪና ሲወጡ። ይሄ እንግዲህ ቤላ ዋና ከአማይጮ አደባባይ ተብሏል። ቀደም ሲል ሶስተኛ ሻለቃ ከሚባልበት ዞራችሁ የምትመጡበት የቤላ ድሮ አመስመር እች ነች። ብዙም ለውጥ የለውም እንግዲህ ድሮ የወጣችሁ ቤላ፣ በቃ ወደ ቤላ ስትሄዱ ዜሮ አምስት የሚባሉ ሰፈር እንዲህ ነበረ። ብዙም ለውጥ የለውም። መንገዱም እንደምታዩት ጠባብ መንገድ ነው። የተሰራ ነገር የለውም። ሰፈሮቹ የቆዩ ሰፈሮች ናቸው። ምናልባት ውርታችን ስንሄድ አሳያችኋለሁ። የድሮ ቤቶች ያረጁ ቤቶች ናቸው። አብዛኛው የቀበሌ ቤት ነው የሚመስለኝ። ፊት ለፊት እንግዲህ ወደ ፈረንሳይ ነው የምታዩት። እስኪ ተጠጋ ስንሄድ እናየዋለን። እዚህ ጋ መኪና በጣም ፈጣን ፈጣን መኪኖች ናቸው። ጠበብ ስለሚል መንገዱ በዛኛው በኩል እግራችንን እንተውና ወደ ቀኛችን ታጥፈን ወደዛው ስለምንታጠፍ ይህ ፊት ለፊት የምታዩት እንግዲህ ቀጥታ ወደ ፈረንሳይ የሚወስደ መንገድ ነው። በነገራችን ላይ ፈረንሳይ የሚሄዱት ግን በላይኛው በብሪጁ ላይ ነው ቀጥታ የሚሄዱት። ድንገት ወደ ቤላ ታጥፋችሁ ሀሳባችሁን ከቀየራችሁ ግን በዚህ ታጥፋችሁ ቀጥታ ወደ ፈረንሳይ ልትሄዱ ትችላላችሁ። ይሄ ብሪጅ እንግዲህ አጣውቁት ወደ ፈረንሳይ ስትሄዱ ፈረንሳይ ኤምባሲ ፊትለፊት ያለ ብሪጅ ነው። ቀደም ሲል ወደ ታች ገብቶ እንዲወጣ ነበር። ለአደጋ በጣም የተጋለጠ ነበር። እንግዲህ ወደ ኋላ ስንታዩት ሕይወት እንደምታዩት ነው። እንግዲህ ያልኳቸው ወንዝ ዳር ልማቱ እንግዲህ ከላይ የሚመጣ ሆነው እዚህ ጋር እስኪ ዜሮ አምስት ጋር ያለው እናያለን። ቅድም እንዳልኳችሁ 05 በሙሉ ሊነሳ ነው ተብሎ ነበር። ነገር ግን አለም አቀፍ ህጎች አለም አቀፍ ህጎች እንደሚሉት 25 ሜትር በግራ 25 ሜትር በቀኝ እንደምታዩት ነው። 25 ሜትር በዛ 25 ሜትር በዚህ በኩል ነው። ይኸውላችሁ እንግዲህ ውሃው አሁን እንዳልኳቸው ከዚህ ቀደም እንደነገርኳቸው ሰው ከቤቱ ፍሳሽ እንዳይወጣ አድርጓል። ሌሎት አሁን ጥረት ያለች ውሃ ነች የምትሄደው፣ ግን የውሃ መጠኑ ግን በጣም ያስፈራል። በዚህ ይሄ ውሃ ፍሰት ወንዝ ሊባል አይችልም። ቀደም ሲል እንግዲህ ሰፈሩ ፍሳሾችም ተጨምሮ መሰለኝ እና ክረምት ላይ ነበር በጣም በዛ የሚለው አሁን ንጽሕናው እንግዲህ በደንብ ላይ ይታይ ይችላል። ያሳያቸዋል። በዛ በኩል ዙሬ ጸዳ ያለ ነው ጸዳ ያለ ውሃ ነው የምታዩት። እሱን እስኪ እናየዋለን። ምክንያቱም እንዳልኳችሁ ወንዝ ዳር ያሉ ቤቶች ቀጥታ ወደዛ ነበር ፍሳሹ የሚያካሄዱት የሚሰዱት፣ አሁን እሱ ስለ ቀረ ይመስለኛል እና አሁን እንግዲህ ዜሮ አምስት ላይ ሀያ አምስት ሜትር በዚህ ሀያ አምስት ሜትር በዛ በኩል ነው። በላይ በኩል እንግዲህ ወደ ቤላ የሚወስደው መንገድ ነው። እስኪ ወንዝ ዳሩ እየተከተልን አስጎበኛችኋለሁ። እዚህ አካባቢ ተወለዳችሁ ያደጋችሁ፣ በዚህ አካባቢ በተለያየ ምክንያት የተመላለሳችሁ፣ ምን ይመስላል የሚለውን እግረ መንገዳችሁን እንድታዩት ነው ይሄ ቪዲዮ የሰራሁት። ተከታታይ እስከወደዳችሁ እስከቻላችሁ ድረስ እየተሰራ ያለ ነው። እንግዲህ ያለቀውን ብቻ ለምን አሳያለሁ? በሂደት ላይ ያለውንም እናንተ ማየት ስላለባችሁ ነው። ይኸው እዚህ ጋ እንደምታዩት የተሰራ ነው። ሂደት ላይ ናቸው። እንግዲህ እስከቻልኩት ድረስ መንገዱ እስካሳለፈ ድረስ በዚህ ገብቻ አሳይቻችኋለሁ። አላቅም ቤቶች ሲፈርሱ በርቀት አሳይቻችኋለሁ። ሉት እንግዲህ ቤቶች ነበሩ። ይሄ የሄድበት ሁሉ ቤቶች ነበሩ። ወንዙ ዳር ድረስ ነበር ቤት። ዓለም አቀፋዊ ሕጎች አሉ። ቢሆንም የለም። እነዚህ እንግዲህ 25 ሜትር በላይ ስለሆኑ የቀሩ ቤቶች ናቸው። እስኪ እንሄዳለን። እንግዲህ እንደምታዩት ነው ወንዙ ሲከፍት ነው። በካሜራው ዙም አያደረግም እንጂ ጸዳ ያለ ውሃ ነው የሚታየው። ወንዙ ግን መጠኑ ግን እጅግ በጣም ወንዝ ለማለት የሚያስቸግር ነው። በጣም ትንሹ ነው የሚሄደው። እነኚህ ወንዞች ዛፎቹ እንደምታዩቸው ድሮ የቆዩ ዛፎች ናቸው። እንግዲህ ወንዙ ዳር የበቀሉ ሰገት ብላችሁ የከፈታችሁ ወደ ታች ወደ ቀበና የሚቀላቀለው ነው። በጣሊያን ኤምባሲ አርቆ ቀበና ወንዝ ጋ የሚቀላቀለውን ሪቨር ሳይድ ነው እያሳየኋችሁ ያላችሁት። ቤቶች እንግዲህ የፈረሱ ቤቶች ይሄ የመሄድበት ሁሉ ቤቶች ነበሩ። ይሄ ጠቅላላ 25 ሜትር በሚለው ነው እንግዲህ። ቀድሞ ሙሉ በሙሉ ይፈርሳሉ ተብሎ ተፈርቶ ነበረ። ሰው ጭንቀት ላይ ነበረ። እነ የተረፉ ቤቶች ናቸው። የመሄድበት እንግዲህ እንዳልኳችሁ ነው። ገና እየተጀመረ ነው። ይሄ ብዙም ለውጥ እናይም። እስኪ ወደፊት የተለየ ነገር እና ይሆናል። እዚህ ጋር ደግሞ ምንጭራት መሰል ወደ ውስጥ ትገባለች። አሁን ግን ከሰፈር ውስጥ ወደዚህ ወንዝ የሚገባ የለም፣ ያስቀጣል። ከፍተኛ ቅጣት ነው ያለው። በነገራችን ላይ የሽንት ቤት ፍሳሽ ቀርቶ ኖርማል ልብስ ጣቢ ወደ ወንዝ ውስጥ መሄድ አይችልም። በየወረዳው ተነግሯል። ወረዳው ቁጥጥር ያደርጋሉ። ከግቢያችሁ ውሃ መውጣት የለበትም፣ እዛው ግቢያችሁ ውስጥ ሰርጎ መቅረት አለበት ነው ይሄ ወይ ቧንቧ ፈንድቶ ሆነው የሚሆነው እንጂ እንደዚህ ዝም አይባሉም። ከዚህ ከሰፈሮቹ ከሆነ ሁላችሁ እዚህ እንግዲህ ደግሞ ተፈታላችሁ። እንግዲህ ይሄ ሰፈር ነው፣ ወንዙ እዚሁ አቅራቢያቸው ነበረ። አንዳንዶች እንደውም ሽንት ቤት አገናኝተው ሽንት ቤት ወደ ውጭ ወደ ወንዙ የሚቀላቀል ነበረ። የክልከላ ውጤት ውሃው ላይ ይታያል። አሁን ግን ቅድም እንዳልኳቸው ውሃው ወንዙ ወንዝ ነው ለማለት በጣም ያስቸግራል። ትንሽ ነው ያለው እና ክረምት ላይ ምናልባት በዛ ላይ ሊችላል። ግን በጋ በጋ ሲሆን ባዶ ሊሆን ነው ወይ ነው ኢኮሎጂው እንግዲህ፣ በደንብ ካለማና ምንጩ በደንብ ካልጎልብቶ የሚፈስ ካልሆነ ከባድ ነው። እዚህ ጋም እንግዲህ ውሃ አለ። ምንድነው የሚደረገው? እስኪ እናንተ ግራ ቀዩ ያሽ ቤቶች የተረፉ ቤቶች ናቸው እና የምታያቸው ነካክቷቸዋል። የተወሰነ ጎን ናቸው የተወሰነ ፓርታቸውን ነካክቶታል። የተወሰነ ተርፏል። ተመስገን ነው እንግዲህ ትልቅ ነገር ነው። ምክንያቱ ደግሞ የተሻለ ቦታን ቤትን ቢሰጥ አንዳንዴ ያደክበት የኖርክበት ተብቴ የተቀበረበት ግን የተመላለስክበት ሰፈር ይናፍቃል። ብዙም ያለማ ቢሆን እንኳን በጣም ይከብዳል።

ያስፈራል ብዬ አስባለሁ። እንግህ እንግዲህ ያስፈራል። በነገራችን ላይ እንደዚህ ስታዩት አሁን ሲያልቅ ነው። እንግዲህ በዛኛው ማዶ የምታዩት እንግዲህ ወደ ቤላ የሚወስደው መንገድ ነው። ጫካ አሁን የሚታያችሁ እኛ በዚህኛው በኩል ሆነን ነው እየሄድን ያለ ነው። ምንጮች ወደ ወንዙ የሚገቡ ናቸው፣ እና ከግለሰብ ቢሆን ይታግዳሉ። ምናልባት ተፈጥሯዊ ምንጮች ይሆናሉ፣ ወይ ደግሞ በቧንቧ ፈንድቶ ሊሆን ይችላል። በኮንስትራክሽኑ ምክንያት በዚህ ነው የምታዩት። እዚህ ጋ እየታሰረ ነው በደንብ ወንዙ። እዚህ ጋ ከርብ ይሰራና እንደገና ወደ ታች ይታጠፋል። እስኪ ወንዙ ተከትለን እንሄዳለን። እስኪ ወንዙ እስካሳለፈ ድረስ እየተከተልኩ ወንዙ ዳሩ ምን እንደሚመስል አሳያቸዋለሁ። እዚህ ጋ እየታሰረ ነው ዳሩ እና ዳሩ። እስኪ እንግዲህ ተከትሉኝ አቧራው ጫማዬ በጣም እየጠጣ ያለው እንግዲህ እስኪጨርስ ሲጠጣ እና በኋላ ይወለወላል። በስራ ላይ ናቸው። አያችሁ ተፍ ተፍ እያሉ በዚህ ማለፊያ ያለ መስል እያችሁት ታስሯል። ወንዝ ዳር በዛኛው በኩል 25 በዚህኛው 25 ነው አምስት ሜትር ይሆናል። ለቤቶቹ ድረስ ህጉ እንደዛ ነው የሚለው። ወደፊት እንሄዳለን። እስኪ በዛ በህብረት ፍሬ ጋር የሚያወጣ መንገድ ያለ ይመስላል። ካወጣ ወደ ላይ አቋርጣለሁ። ይሁት እንደምታዩት የገጠር ያለ ይመስላል። ገጠር ውስጥ ከተማ ውስጥ እንደዚህ አይነት ወንዝ ያለ ይመስላል። አዲስ አበባ ውስጥ ይመስላል ይሄ ከተማ መሀል እንግዲህ መሀል ከተማ ላይ አይመስልም፣ እንደዚህ ወንዝ ዳር ምክንያቱም በቤት ተሸፍኖ ቤቶች ሸፍኖ ስለነበረ ምናልባት እዚህ አካባቢ የሚኖር ሰው ካልሆነ በስተቀር ወንዝ እንዳለም አንዳንዱ አያውቅም። ከቤቶቹ ጀርባ ቤቶቹ በጣም ተጠጋግቶ የነበሩ ቤቶች ናቸው። እዚህ ጋ ባለሙያዎቹ ናቸው። ሸራ ተጣለ ከባድ ነው እንዴ ቤት በዛ በኩል መውጫ ያለው መሰል ስንደመወጣ ላያቅም ግን እስ እዛ ዳገቱ ላይ ኤክስካቫተሮች ወጥተውበታል ታውቃላችሁ በብረት ስለሆነ ይ ፊት ለፊት የሚታያቸው ዳገቱም በዛ መውጣት የሚቻል ከሆነ ስ ይሞክራሉ

ስንት ይወርዳለሁ። ቤቶቹ እንደዚህ ናቸው። ዜሮ አምስት በቃ ቤቶች አብዛኞቹ ከላይ ሆኖ ስታያቸው ላይ አልፈናቸው የመጣነው ቤቶች ከላይ ሆናችሁ ስታያቸው እንደዚህ ናቸው። እንደውም መጀመሪያ ቴሌቪዥን ኢትዮጵያ ቴሌቪዥን ስለማይሰራላቸው ሁሉም አንቴና ሰቅለው ነበር የሚያዩት። ጎድጓዳ ቦታ ረባዳ ቦታ ላይ ስለሆነ እስኪ እንግዲህ እንወርዳለን እኛም

ስቲሙ ነው ኖ ተከተለ እዚህ ጋር ጅማሮ አለ፣ ገናም ግን በጣም አንድ ወዳጅ ጽፎልኛል። የፒያሳውን ስሰራ ጊዜ እና ገንዘብ የሚጠይቅ ነው፣ ብዙ ይፈጃል ማለት ነው ስል፣ ባለቤት ይሄን እንደነገረችን፣ ኬንያ ላይም አለ እንደዚሁ ገንዘብ ይፈጃል ብሎኛል። የሪቨርሳይድ የሚባሉ ፕሮጀክቶች ኬንያ፣ ሞዛምፒክም አለ ብሎኛል። ኬንያ ላይ አለ ተሞክሮ። እንግዲህ ሌላ ስታዩ አዲስ አበባ ነው። ጉግል ብታደረጉ የሚመጣላችሁ ስለ ሪቨር ሳይድ አፍሪካ ውስጥ መጡ አዲስ አበባ ኢትዮጵያ ነው የሚያነሳላችሁ። ኬንያዎችም በዚህ በኩል ጥሩ ጅማሮ እንዳላቸው ነው። በቃ እዚህ ቤቶቹ ጸድተዋል። ከዛ ባሻገር ተነስተዋል 25 ሜትር ወንዙ ዳር ላይ ግን ገና የተወሰነ ቦታ ነው ያያችሁት። እዚጋ ወደ መጨረሻው አካባቢ ላይ ይሁት ከዚጋ ጀምረዋል። ግሪን በደንብ ይታያቸው ከሆነ ለቅም የወንዝ ዳር ሳር አረንጓዴ ሳር ተተክሎ ማለፊያውም ተሰርቷል። ከዚህ ነው የጀመረው ማለት ነው። ቤቶችም ነፃ ሆነዋል። 25 ሜትር ከዛ በላይ እንደውም ይሆናል፣ ነፃ ሆኗል። እንግዲህ እስኪ ወደ 20 ደቂቃም ይሆናል አልተጓዝንም በነገራችን ላይ በዚህ ሰፈሩን አውቀዋለሁ፣ በርቀት እንጂ እንደዚህ በሰፈሩ ውስጥ በወንዝ ዳር ገብቼ መጥቼ አላውቅም። ለመጀመሪያ ጊዜ በድፍረት ነው የመጣሁት እና ያስፈራል። አንዳንድ ቦታ ላይ ጸጥ ያለ ነው። ፕሮጀክቱ ውስጥም የለም። ወንዝ አለ። አላያቸዋቸው ጥቁር አሞራዎች አሉ፣ ወንዝ ዳር የሚኖሩ አሞራዎች። አይቻልም ከምዚህ ከተማ ውስጥ እነሱ ራሱ ቁጭ ብሎ ሳያቸው እንደ ምንድን ነው ሲንቀሳቀሱ ስታያቸው ያስፈራሉ። እንግዲህ ለዛሬ ከወንዝዳር ፕሮጀክቶች እስከ ዛሬ ያላየነውን ዚ በዜሮ አምስት አቋርጦ የሚሄደውን በነገራችን ላይ ያሳያችሁ ከሽሮ ሜዳ ነው መሰረቱ። ከሽሮ ሜዳ መጥቶ በዜሮ አምስት አቋርጦ የሚሄደውን የወንዝዳር ነው ለማሳየት የሞከርኩት። በሌላ ቪዲዮ እስከምንገናኝ ሰላምና ጤና ከሁላችን ጋር እንዲሁን እየተመኘ ወሰናበታለሁ። ወንድማችሁ ካፊያው ዘምህር ነኝ።